በአደራነት የተቀበላትን የእህቱን ልጅ ለመድፈር ሙከራ ያደረገው ተከሳሽ የስራ ቅጣት ተላልፎበት ወደ ማረሚያ ቤት ተላከ። ዋና ሳጅን ፈለጉ ሻሻግሬ ዝርዝራላት። የግል ተበዳይ መከላከል እንዳትስል በማድረግ ያስገድዶ መድፈር ሙከራ ያካሄደው ግለሰብ ሰውነት ብርሃኑ ይባላል። በጉሌሌ ክፍለ ከተማ ወረዳ ሰባት ሰሜን መዘጋጃ አካባቢ ኗሪ ነው። የክፍለ ከተማው ፖሊስ መምሪያ የሴቶችና ህጻናት የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ዘመናዊ አዳነ እንደገለጹት የግል ተበዳይ እናቷ ውጭ ሀገር የምትኖር ሲሆን በጥገኝነት ካጎቷ ጋር እየኖረች እያለ ሶፋ ላይ በተኛችበት አጋጣሚ አንገቷን አንቆ ሲታገላት፣ እንደምንም ራሷን አስለቅቃ የመደፈር ጥቃት ሳይደርስባት ከቤቷ ለመውጣት ችላለች። ፖሊስም ተከሳሹን በመያዝ ተገቢው ምርመራ አካሂዶ በአቃቢ ህግ በኩል ክስ እንደተመሰረተበት ኃላፊዋ ገልጸዋል። ተመልጥና እሷ የሆነ ገዳም ትሄዳለች። እዛ ገዳም ላይ ሁለት ሰዎች ያገኟታል፣ ባልና ሚስት ሆነው ማለት ነው። ብቻዋን ናት፣ እንዴት እቺ ልጅ ብቻዋን ትሆናለች፣ እድሜዋም ትንሽ ነው በሚል ያስጠጓትና ሶስቱን ቀን ከነሱ ጋር እንድትሆን ያረጓትና ምን ያረጋሉ ይጠይቋታል። ከዛ በኋላ አይ እንደዚህ እንደዚህ አይነት ነገር ተፈጽሞብኛል፣ እዛ ቤት ውስጥ ተመልሼ ከገባሁኝ አሁንም ሌላ ድርጊት ሊፈጽምብኝ ስለሚችል የዛ ቤት መሄድ ስለማልፈልግ ነው እዚህ ቦታ ይመጣሁት የሚል ነገር ለእነሱ ታጫውታለች። ከተረጋጋች በኋላ ወደ እኛ ይዘዋት ይመጣሉ። ከዛ ቀጥታ ወደ እኛ ስትመጣ ያው አሁን የገለጽኩትን ድርጊት እንደፈጸመባት ለእኛም ገለጸችልን። ያው በገለጸችልን መሰረት ለረዥም ዓመት ከእነሱ ጋር ነዋሪ እንደሆነችም ስለገለጸችልን ምናልባት የተፈጸመም ነገር ሊኖር ይችላል በሚል ጥርጣሬ እኛም ምኒልክ ሆስፒታል ለሕክምና ለአክናት ህክምና ውጤቱ መጣ። ከመጣ በኋላ ንጹህ ናት ምንም አልሆነችም። ከዛ ከዛን እሱን አያያዝን እንደዚህም ያመጧትን ሰዎች ምስክርነት ቃል ተቀበለን። መዝገቡን አደራጀን። ክስ ተመስርቶ ቀረበ። አራዳ የመጀመሪያ ደረጃ ምድብ ችሎት ቀርቦ ውሳኔ አግኝቷል። መዝገቡ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አስራ አንደኛ ወንጀል ችሎት በተከሳሽ ሰውነቱ ብርሃኑ ላይ የቀረበውን የክስ መዝገብ ተመልክቶ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በሴቶችም ሆነ በወንድ ህጻናቶች ላይ የሚፈጸመባቸውን ጥቃት ለመከላከል ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ ኢንስፔክተር ዘመናዊ ገልጸው፣ ጥቃት አድራሾች ሲያጋጥሙም ወደ ህግ ቀርበው ተገቢውን ቅጣት እንዲያገኙ በማድረግ በኩል ሁሉም የህብረተሰብ ክፍል የድርሻውን ሊወጣ እንደሚገ